ያጠነክርከኝ የምትቆራብ ስትኖር ሲያምርብ ስትዝቅ። ሰላም ይሁን። ሰላም፣ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በአገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ ቤተሰቦች? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሆን። ዛሬ በደስታ ብዛት እራሱ ማለት ነው በዝናቡ ቪዲዮ እየቀረጽኩላችሁ ነው ማለት ነውና ለምን ካላችሁኝ ዛሬ ሁላችንም በጉጉት ስንጠብቀው የነበረው ቀን ሆኗል ማለት ነው። ማለት የት መድረስ እና የት መሄድ እንዳለብን ታቃላችሁ ቤተሰቦች አይደል? ዛሬ እንግዲህ ብቼን አልመጣሁም። ዛሬ ከሁለት እንግዳ ጋር ነው የመጣሁት ማለት ነው። ነገር ግን ዝናቡን እኔ አሁን ላይ ምንም አልመሰለኝም፣ ምክንያቱም ደስቴ ይበልጣል አይደል? የበሰበሰ ዝናብ ፈራ በቃ እንደተመትች ያለው ቪዲዮን አላቆመውም። በነገራችን ላይ ግን እዚኛው ስልፍ ላይ ዝናቡ እንደማይገባ ተስፋ አደርጋለሁ እና እንደዚኛው ሊያዙ እንዳይገባ ማለት ነው ቤተሰቦች፣ እና እንደዚኛው የምናወራ እና ወይኔ በቃ ዛሬ በጣም ደስ ብሎኛል ማለት ነው ቤተሰቦች እና ምን መሰላችሁ፣ አሁን በጣም ሳስፔንስ አደረኳቸው። ይሄ ልጅ ምንድን ነው እነዚህ በዝናብ የተመታ ቪዲዮ የሚሰራ ብላችኋል። ዛሬ እንግዲህ ቤተሰቦች ብቻዬን አይደለሁም። ክብሮምም አለ። ከየት ነው ይሄ ቪዲዮ እየተሰራ ያለውን አብረን የምናይ ይሆናል ማለት ነው። ናንጅ ብራዘር ምንድን ነው እና ቤተሰቦቻችን ቀስ ቀስ ቀስ ተሽሎ ኋላ ያው እንግዲህ ዛሬ ደስታችን ይበልጣል። ያው ዝናብ መመታት የለብህም ነገር ግን ቤተሰቦች ያው ማለት እንዳልኳችሁ ደስታችን ይበልጣል። እና ደግሞ እንድታቁት የምፈልገው ዛሬ እኛ የት ነው ያለን የሚለው ነገር በጣም ጥያቄ የሚፈጥር ነገር ነው። የት ነው ያለን? ያው ብርታ ነገር ብርታ እንጂ የት ነው ያለን? ያው አላቅም ብቻ ግን አዲስ አበባ ይመስለኛል። አኔ ማርክስ ነኝ። ያው አጣቆ እና ቤት ሰዎች አዲስ አበባ ገብተናል ማለት ነው። ይሄ ሰርፕራይዝ ለእናንተ ብቻ አይደለም ለውዷ ጓደኛችን ለዚዙ ምነው ማለት ነው እና ለእሷም ይሄንን ነገር እንነግራታለን። ከዛ በፊት ግን ዚዙ ጋር እንዴት ነው የምንገናኘው የሚለውን በደምብ የምታዩት ይሆናል። እኛም ያው ነገሮችን ብቻ በምን መንገድ ነው የምናገኛት፣ የሆነ ነገር ግን አስቤያለሁ መነሰክ የሆነ እቃ ተቀበይ ምናምን ነገር ልበላቸው ይሻላል። እና ተናደዳለች፣ ያው ማለት ሊደብራት ይችላል። በውስጥ መስመር የምትወሩን አላችሁ። ካልተሳሳትኩ አንተ ጋር አሉ በደንብ ስለዚህ፣ ቤተሰቦች ማለት ሁላችንም ጋር የምትወሩ አላችሁ። የምር እኔ መወለድ ቋንቋ ነው እስከምል ድረስ ብዙ ማውራቸው፣ እንደ እህት የምር እንደ እህት ብዙ ብዙ ቤተሰቦች አፍርቻለሁ። እየነገሩኝ ነበር ማለት ምናምን እያሉኝ ነበረናል

ዛሬ እኔ ኦንላይን እራሱ አልገባ አልመለስኩላችሁ። ከልብ ከልብ ይቅርታ አድርጉልኝ ማለት ነው። እና እናንተን ሳናምናችሁ ቀርተን አይደለም የእናንተ እኛ የምሬን ከፈጣሪ በታች በጣም ነው የምናምናችሁ። በጣም ማለት ነው እና ምንላችሁ ፈልጌ ነው፣ ይህም ሁሉ የምለፈልገው ይቅርታ እንድታረጉልን ነው፣ እንዳትቀየሙን። ዋናው ነገር ምንድን ነው? ትክክል። ዋናው ነገር ምንድን ነው? እናንተ የምትፈልጉት እኛ በሰላም ባህር ዳር ለቀን አዲስ አበባ እንድንገባ። ያ ነገር ደግሞ እግዚአብሔር ይመስገን ተሳክቷል፣ ደርሰናል ማለት ነው። እንዴት እንዴት እንደሆነ ያው በሰፊው የምናወራበት ይሆናል። ነገር ግን እንዳልኳችሁ አዲስ አበባ መግባታችን ዚዙ ከነጭራሹ አታውቅም።

እንዲሁ ቪዲዮ ሳንሰራ መናገር እንችል ነበር፣ እንደገባ ነገር ግን ቤተሰቦች ራሱ እኮ ቪዲዮ መስራት የለባቸውም። ማለት ያላቸውን ቦታ ከሄዳችሁ በኋላ ነው መስራት ያለባችሁ። ትክክል። አዎ፣ አሁን አስታወስኩ እኔ ሀሳቡን ለማክበር ነው ማለት። ትክክል። እኔ ራሱ ረስቸው ነው ቤተሰቦች እዚህ ጋር እንጂ ብዙዎቻችሁ ምንድ ነው እኔ ከአዲስ አበባ ወደ ባህር ዳር ሲሄድ ወይ ደግሞ ቦታው ላይ ቪዲዮ ስንቀርጽ ብዙዎቻችሁ በጣም በጣም ተቀይማችኋል። ለእኛ ደህንነት ስትሉ ነው ቪዲዮ መቅረጽ አልነበረብንም ማለት ነው እና ከዛ አንጻር ነው እኔ ይሄን ነገር አዎ፣ ይቅርታ ቤተሰቦች እሺ። እንደውልላትና አይ፣ ይሄ ሰው ልጅ ህይወት ግን በቃ እንደዚህ ነው። በቃ ሰው ባሸበበት ላይ ነው። በጣም የሚገርም ነው። አሁን እኔና እናንተ አዲስ አበባ እንገባለን። አሰውታ ቃል አንተ አዲስ አበባ እራሱ በጣም ብቻ፣ ቤተሰቦች ማመስገን ያለብን ብዙ ነገር አለ። በጣም የሚገርም ነው። እስኪ

ስልኬ እባክሽ ቻርጅ አላረኩትም። ደግሞ እዛ ያለሁበት ቦታ ቻርጅ ለማድረግ አስቸጋሪ። ሆስፒታል ቻርጅ አድርግሽ ማለት እኮ ይወስዱታል ስለሚገባ። ሰላም ነው? ለውጣሉ። እግዚአብሔር ይመስገን። ለምንድን ነው የደወልኩት? ደወልክልኛ፣ ደወልክልኛ። እሺ፣ ለማንኛውም የት ነው ያለሽው? ቤት ነኝ። አሁን ልወጣ ነው የሆነው። አሁን ቤት ነሽ? አሁን ቤት ነኝ። የሆነ ዕቃ ልክ ያለኝ ተቀበይ። እሺ ያት የኔን አሁን ደርሻለሁ ብሉኛል እና እና ቤተሰቦች፣ ሰፈሯ ጋ ንሄድ ያው እኛ ያለ ነው እዚ አካባቢ ነው። ግን ያው ከበር ውጭ ስላልናትኝ ለምን በር ጋ እና ቤተሰቦች ደርሰናል። ከዚህ በኋላ እንኳን ቤቷን ካሳየን ያው ተወቅሰናለች። በኋላ እና ቤተሰቦች ሰዎች እንጠብቃት። ያው ምን ልትል ትችላለች የሚለው ነገር ትንሽ ከበድ ይላል። እንግዲህ እነሱም ያው ኦ መጣች መጣች ቤተሰቦች

መጣችሁ። እንዲሁ በቃ ዝም ብለን ስናልፍ ለምን ዚዙን ሰላም ብለናት አናልፍም ብለን ያው ከደረስን በኋላ እንደውል ብለን ነው። አይ እንኳን አልተናገራችሁም፣ ከሌላ ሰው ማወቅ የለበትም። ስለተረዳሽ እንኳን መጣ በስኮቹልኩ ወይኔ፣ ትልቅ ሰርፕራይዝ ነው። ቢያመር ማለት አላህ ምን ማለት እንዳለብኝ አላውቅም። እኔ እንዲሁም ምን እንዳስቡታ ካለ አይ ንይ ሰዎች ይላውራ መናት እሺ። አሰላሙ አለይኩም ውድ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ ወይ? ማላችሁ ደግባ። እሺ እንዴት ነው አናምሩ ምን ይወላ እንዴት ናችሁ ልኝ የእኔ ውድ ቅመሞች አብራችሁ ስትጨነቁ የነበራችሁት ሁላ፣ ያው እንግዲህ ይህንን ቀን በጣም በተስፋ ስንጠብቀው ነበርና አላህዬ አልሐምዱላ ይህን ቀን ያሳየን። እንግዲህ አልሐምዱላ ረብላለም በጣም ነው ደስ ያለኝ፣ የምር ወይኔ የምር ለምን እንደሆነ ታውቂያለሽ? ስላልነገርንሽ ምንያቱም ስላልነገር ግን እኔ በቃ ካሁን ካሁን ይመጣሉ እያልኩ ስጠብቅ ስለነበር ሬድ ሁኚ ነው በቃ። ስጠብቃችሁ የነበረው ይህንን እንጠብቀው ነበረ ወላሂ ላዚም ያው ማለት ምን ማለት እንዳለብኝ አላቅም። ዚዙም አልተቀየመችንም። ስለዚህ እናንተ ማትቀየሙንም ብዬ አስባለሁ። የሚገርምሽ በውስጥ መስመር የሚወሩ ሰዎች አሉ። ለማንም አልተናገርም። ድንገት ማለት እናንተ አሁን ለምሳሌ አንቺም የምትፈልጊው የእኛን ደስታ ነው። ሰው እነሱ የሚፈልጉት የእኛን ደስታ ስለሆነ ስለዚህ ሰርፕራይዝ እናደርጋችኋለን ብለን መሀል አዲስ አበባ ገብተን ቪዲዮ ሰርተናል ማለት ነው። ሁንግሌ ለም እን በሰላም መጣችሁ። በቃ ዋናው እሱን ነው የምፈልገው። በቃ እንጃ ነገ ዛሬ ማለት እሱ የሚወጣበትን ቀን ስላላወቅኩኝ ብቻ በተቻለኝ አቅሙ

ማለት እንዲ እንኳን መጣችሁ፣ እንኳን በሰላም መጣችሁ ማለት። በይህ ሁለት ቀን እየጠበኳችሁ ነበረ፣ ግን አሁን ቃ ሲለም ይሄ ልጅ ዛሬ አይመጣም እንደ ማለት እያልኩኝ ነበር። በጣም እና ከዚህ በኋላ ምን ደስ የሚሉ ቪዲዮዎች እንሰራለን። ከዚህ በኋላም ወደ ፋሚሊዎቻችን ስንመጣ ደስ በሚል ቪዲዮ አደር ቤተሰቦች፣ እንዲያው በቃ ከዚህ በኋላ እኛ አንድ ላይ ነን ማለት እዚህ አዲስ አበባ መጥተዋልና እናንተን በደንብ አበረታቷቸው። እኔም እዚህ ትልቅ ሰርፕራይዝ አላችሁ። እሱን አልናገርም። በቀጣይ ቪዲዮ ነው የምናሳውቀው። ሰርፕራይዝ አላቸው። እሱማ ሰርፕራይዝ ነው። ብቻ ሰርፕራይዝ አላቸው። ብቻ እናንተ አበረታቷቸው። የምር ከሌላ ሀገር መምጣት ማለት ቀላል አይደለም። ብዙ ነገር ኃላፊነት አለ። እዚህ አዲስ አበባ ላይ ብዙ ነገር ቻሌንጅ አለና እኔ በዛ ሰዓት እዚህ ማንም ከጎንሽ ነኝ ያለኝ ስላሌ ላይ እያንዳንዱን እንትን አውቀዋለሁ። ቻሌንጅ ፈተናውን አውቀዋለሁ። እና ብቻ ደስ ብሎኛል። ክብሮም ወይኔ

ዛኛው በኩል ነው። ሲሳሪ ነበር ለቤተሰቦች ራሱ የምር በጣም ደስተኛ ስለነበር እነሱም እንዲያውቁ ለም ድንገት እየመጣ የምድር ገነት ኢትዮጵያ እንደዚያ ነው የሚባሉ። ይሄን ማለት የፈለግሽው ውጭ ሀገር ላሉ ሰዎች በጣም ሙቀት ሀገር ስለሆነ ያሉት ማየታቸው ደስ ነው የሚላቸው። እስኪ መናገር ትፈልጊ ነገር አለ ወይስ? እኔ ደስ ብሎኛል። በቃ ይህን ቀላ ሳየን ጌታ አልሀምዱሊላህ። ሌላ ምንም አለ? በቃ አልሀምዱሊላህ ነው የምለው። በቃ ውድ ቤተሰቦች እንግዲህ በጣም ይቅርታ። በእርግጥ ይቅርታ ያልነው ምንድን ነው ቪዲዮ አላዝንላችሁ። እሱን ደግሞ በእናንተ የእናንተን ፍላጎት እናንተ ያላችሁን ሀሳብ ለማክበር ነው ያላዝነው፣ ከዚህ የበለጠ ነገላ ነገር የለም። ስለጤንነት ማለት ቤኪንም ሆነ እኔም ከአጎናችን ሆናችሁ ስላተለያችሁ በቃ እኔ እንጃ ምን ማለት እንደ አላት ያንሰኛል። የምሬ ነው ትንሽ በቃ ማለት የሰው ልጅ እንደዚህ በምስጋና ለመግለጽ ከባድ ነው። ሁሉንም ነገር ግን ፈጣሪ እናንተም ያሰባችሁትን ያሳካላችሁ እና ወደ ቤት ይዛቸው እንበል። አሁ ሁላችሁም ውስጥ ድረስ የምር እግዚአብሔር ያሰባችሁትን ያሳካላችሁ ቀጣይ